ጦርነቱ የማን ነው? ከጦርነቱ ጀርባ ያለው ስውር እጅ። ዓለም ከሁለተኛው ዓለም ጦርነት በኋላ ወደደችም ጠላችም በሃያሉ አገር አሜሪካ ስር ወድቃለች። የወደዱትን ይሾማሉ፣ የጠሉትን ይሽራሉ። እምቢያሻፈረኛ ያሉ በቀናት ውስጥ ወደ ፍርሽራሽነት ተቀይረዋል። ዜጎችም ሀገር አልባ ሆነዋል። መሪዎችም ላሳፋሪ ሕልፈት ተዳርገዋል። በእያንዳንዱ ለስሙ ሉዓላዊ አገር ሕዝቡ ምን ይፈልጋል ከሚለው ይልቅ አሜሪካ ምን ትፈልጋለች የሚለው ይበልጥ ተግባራዊ ይደረጋል። በዚህም የብዙ ሀገራት መሪዎች ተጠሪነታቸውን ለአሜሪካ በማድረግ ህልውናቸውን አራዝመዋል። በትላንትናው ዕለት የፕሬዝዳንት ትራምፕ በመካከለኛው ምስራቅ ላይ ስላለ ውጥረት ያስተላለፉት መልእክት ህዝቡንና መንግስቱን ከሚተኩሱት ሚሳኤሎችና አውዳሚ ድሮኖች በላይ አስተጋብተዋል፣ ድንጋጤም ፈጥረዋል። ለመሆኑ የአንድ ሰው ቃላት እንዴት በዚህ ልክ ዓለም አቀፋዊ ማዕበልን ሊያስከትል ቻለ? ይህ ሊመለስ የሚገባ የአስተዋይ ጥያቄ ነው። አመሻሽ ላይ ቴላቪቭ ለሚሳኤል ተክስ ድጋሚ ተጨንቃለች። የከተማዋ ነዋሪ ድንጋጤ ወሮታል። ከአገር ወዴት ይሸሻሉ እንጂ ብን ብሎ ቢጠፋ ደስታው ነበር። በሌላ በኩል በቴህራን ነዋሪዎች በከፍተኛ ውጥረት ውስጥ ወድቀዋል። የዕለት ተዕለት ኑሯቸውም በአጸፋ ዛቻ ፍርሃት ተጋርጧል። ከቅርብ አስርት ዓመታት ወዲህ የእስራኤል ኢራን ግጭት በጣም አደገኛ ወደሆኑ ቀጠናዊ ቀውሶች ተሸጋግሯል። ነገር ግን የዚህ ተለዋዋጭ ሁኔታ ዋና አካል በቢሮ ውስጥ እንኳን ሳይሆን እግረ መንገዱን በተንቀሳቃሽ ስልኩ በሚያሰፍረው መልእክት ዓለምን የሚያስደነብረው ሀያል ሰው ፕሬዚዳንት ዶናልድ ትራምፕ ከኦቫል ጽሕፈት ቤት በአካል ባይገናኙም፣ የትራምፕ ንግግሮችና ህዝባዊ መግለጫዎች በዓለም ላይ ውጥረቶችን አንግሰዋል። ይህም ቀድሞ በመረጋጋት ላይ የነበረውን የጂኦፖለቲካል ቀውስ አቀጣጥሎታል። ፕሬዚዳንቱ በማኅበራዊ ገጻቸው ላይ አንድ መልእክት አስተላለፉ። በመልእክቱ ኢራናውያን በፍጥነት ዋና ከተማቸውን ቴህራንን ለቀው እንዲወጡ አሳሰቡ። ይህም ብቻ አይደለም። ካሜኔት እንዳለ በትክክል እናውቃለን እና እኛ ብንፈልግ ኖሮ ይህ ሁሉ አሁን ያበቃ ነበር፣ ቢሆንም ግን አሁን እንዲገደሉ አንፈልግም፣ በማለት በፈለጉ ሰዓት የአንድን ሉዓላዊ ሀገር መሪ ያለማንም ፈቃድና ከልካይ መግደል እንደሚችሉ ተናገሩ። ይህ መግለጫ ለኢራናውያን ከዛቻ ድምፅ በላይ ነው። እንደ ኢሮፓውያን አቆጣጠር በ2020 የኢራን ጀነራል ቃሲም ሱሌይማንን የገደለውን ሰው አርባ አውሮፓውያን ከማን ተልዕኮ እንደተቀበሉ የሚያስተጋባ ድምፅም ነው። ይህ ድርጊት በአሜሪካና ኢራን ግንኙነት ውስጥ ጥቁር ትላሾች ተደርገው ይወሰዳል። ከዚህም እርምጃ በኋላ የአጸፋ ጥቃቶችንና የሁለቱን ሀገራት ጠላትነት በአደገኛ ሁኔታ አባብሷል። በብሬናን የፍትህ ማዕከል ከፍተኛ ብሔራዊ ደህንነት ባልደረባ የሆኑት ዶክተር ራቼል ሊቬንሰን ዋልድማን ሲናገሩ ፕሬዝዳንቱ የኢራንን መሪ ያለበት ቦታ እንደሚያውቁ በይፋ መናገራቸው በፖለቲካዊ ንግግሮች እና በምስጢራዊ መረጃ መካከል ያለውን መስመር የሚያደበዝዝ ነው በማለት ተችተዋል። ይህ አይነቱ መግለጫ በቀጣይ የሚሰሩ ስራዎችን አደጋ ላይ ይጥላል እናም ለኢራንና ለአካባቢዋ የውጥረት መባባስ ምክንያት ሊሆን እንደሚችልም አሳስበዋል። የትራምፕ መልእክቶች ውጥረቱን ለማረጋገጥ የታለሙ የስለላ ስራዎችንና ዲፕሎማሲያዊ ጥረቶችን ሊያበላሹ እንደሚችሉ በብሔራዊ ደህንነት ባለሙያዎች መካከል ትልቅ ስቃትን ፈጥሯል። የቀድሞ የባይደን አስተዳደር በሁለቱ ሀገሮች ውጥረት በዲፕሎማሲ ከተቻለ ለመፍታት ካልሆነም እንዳይባባስ የማድረግ አቋም የነበረው ሲሆን የእስራኤልን የመከላከል አቅም በማጠናከርና አጋር ሀገሮችን በመደገፍ ግጭቱን መቆጣጠር ችሏል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ቢሊንከንም በጋዜጣዊ መግለጫ ላይ አጽንኦት ሰጥተው ዓላማችን ግልጽ ነው፣ እስራኤል ራሷን መከላከል መቻሏን በማረጋገጥ ይህ ግጭት የበለጠ እንዳይስፋፋ መከላከል ነው ሲሉም ተደምጠዋል። ይህም የእስራኤል ደህንነት በየትኛውም አሜሪካ አስተዳደር ለድርድር የማይቀርብ ብሔራዊ አቋማቸው መሆኑን ያሳያል። ጉዳዩን የሚያስተናግዱበት መንገድ ይለያይ እንጂ ዞሮ ዞሮ እስራኤልን የነካ የአሜሪካን አይኗን ብሌን እንደነካ ነው። የቀድሞ መንግስት በማባቢያም ቢሆን ብዙ ኃይልን ሳያባክኑ ፍላጎትን ከማስጠበቅ እንጂ እስራኤልን አሳልፎ የሚሰጥ አልነበርም። ሆኖም የትራምፕ ግልጽ አቋም በጣም አነጋጋሪ መሆኑን ቀጥሏል። የፕሬዚዳንቱን መግለጫዎች የኢራን ወታደራዊ ምላሾችን ለማስተባበር እና የአገር ውስጥ ድጋፍን ለማሰባሰብ እንደሚጠቀሙበት የኢራን ታዋቂ የፖለቲካ አቀንቃኞች ተናግረዋል። የኢራን መንግስት ሚዲያም የትራምፕን መልእክቶች የሚያስተጋቡ ተደጋጋሚ ምስሎችና ማብራሪያዎችን ለአሜሪካ ጠላትነት ማረጋገጫ አድርጎ ጠቅሞበታል። በሌላ በኩል የኒውክሊየር ስምምነቶችን ለማደስ ያለመ የድርድር መድረክ ላይ የተሳተፉ የአውሮፓ ዲፕሎማቶች ስጋታቸውን እየገለጹ ይገኛሉ። የአውሮፓ ሕብረት ባለስልጣናት ለአንድ ጋዜጠኛ ይህንን ብለዋል። የትራምፕ ንግግር ሁሉንም ነገር ያወሳስበዋል፣ የኢራንንም አቋም ያጠነክራል፣ የዲፕሎማሲ ሂደቱን የበለጠ ከባድ ያደርገዋል እና ያልታሰበ የከፋ አደጋ ያስከትላል በማለት የምልክቱን አስከፊነት አሳስበዋል። የፕሬዚዳንት ትራምፕ ቃላቶች ከዓለም አቀፉ ማህበረሰብ በተጨማሪም በዩናይትድ ስቴትስ ዜጎችን ለሁለት ከፍለዋል። ደጋፊዎቹ ድፍረቱን እንዳስፈላጊ ጥንካሬ ማሳያ አድርገው ይመለከቱታል፣ ሌሎቹ በግዴለሽነት ይተቹታል። በዳላስ ቴክሳስ በተደረገው ሰልፍ ላይ አንድ የፕሬዚዳንቱ ደጋፊ እንዲህ ስትል አሞግሳቸዋለች። ትራምፕ እንደዚህ ፊት ለፊት ነው የሚናገረው፣ ማድበስበስን አያውቅም ኢራን ስልጣንና ኃይልን ብቻ ታከብራለች እና የባይደን ጥንቃቄ የተሞላበት አካሄድ የበለጠ እንዲስፋፉና እንዲጠናከሩ አድርጓቸዋል ስትል የፕሬዚዳንቱን ተግባር አድንቃለች። ሆኖም የጦርነት አደጋ ስጋት ያደረባቸው የህግ አውጪዎች ጠንካራ ትችትን ሰንዝረዋል። በመካከለኛው ምስራቅ ፖሊሲ ላይ ታዋቂ ሴናተር ክሪስ መርፊ በቃለ መጠየቁ ላይ እንዲህ ሲሉ አስጠንቅቀዋል ከመቼውም ጊዜ በላይ አሁን ባደገኛ ሁኔታ ለግጭት ቅርብ ነን። በሚሊዮን የሚቆጠሩ ተከታዮች ያሉት የቀድሞ ፕሬዚዳንት ኃላፊነት የጎደላቸው ንግግሮች በጋድ ዓለም መዘዝ ሊያስከትሉ ይችላሉ፣ ሀገራቸውንም ዋጋ ሊያስከፍልናም ወደ ሌላ ውድና አላስፈላጊ ጦርነት ሊጎትቱ እንደሚችሉ አሳስበዋል። በተጨማሪም የሪፐብሊካኑ ሴናተር ሚት ሮምኒም ስጋታቸውን እንዲያጋርተዋል። አንድ ግልጽ የሆነው የአሜሪካ ፖሊሲ መኖር አለበት እንጂ የፖለቲካ ሰዎች በሚያደርጉት ግዴለሽ ተግባር አገር ዋጋ ልትከፍል አይገባም በማለት የጉዳዩን አስከፊነት አውግዘዋል። እነዚህ ክፍፍሎች የዩናይትድ ስቴትስን አንድነት የሚፈታተኑ ብቻ ሳይሆኑ ያለመረጋጋት ምልክቶችን ለአጋሮችና ተቃዋሚዎች ጠቋሚ አደጋ ምልክት ሊሆኑ ይችላሉ። ይህ የእኛ ጦርነት አይደለም፣ ነገር ግን የሚሆን ከሆነ ኮንግረሱ እነዚህን ጉዳዮች በሕገ መንግስታችን መሰረት መወሰን አለበት ያሉት ደግሞ ሌላኛው የሪፐብሊካኑ አባል ቶማስ ማሲ ናቸው። ትራምፕ በኢራን ዩኤስ ግንኙነቶች ላይ ያላቸውን አቋም በቀድሞ የስልጣን ዘመናቸውን በግልጽ አሳይተዋል። እንደ አውሮፓውያን አቆጣጠር በ2015 የጋራ አጠቃላይ ድርጊት መርሃ ግብር በተለምዶ የኢራን ኒውክለር ስምምነት ተብሎ የሚጠራው በ2018 በወጣው እንዲሁም በቴህራን ላይ ከባድ የኢኮኖሚ ማዕቀብና ያልተቋረጠ ዲፕሎማሲያዊ ተጽዕኖ ሲያሳድሩ ቆይተዋል። የመካከለኛው ምስራቅ ፖሊሲ ኤክስፐርት ሚካኤል ኦሃሎን ከጂሲፒኦኤ ለመውጣት የተደረገው ከፍተኛ ግፊት ዘመቻ ውጥረቱን በከፍተኛ ሁኔታ አባብሰዋል ያሉ ሲሆን አሁን ያለው ቀውስ ሊቀንሱ የሚችሉ የዲፕሎማሲ በሮችንም ዘግተዋል ብለዋል። ኦሃሎን አክለውም የትራምፕ የሰሞኑ ንግግር መፍትሄ ከመፈለግ ይልቅ ግጭትን በማባባስ ያለፈውን ስህተት የመድገም አደጋ ላይ ይጥላል ሲሉም አስጠንቅቀዋል። የኢራኑ ገዢ አያቶላ አሊ ካሜኔይ የትራምፕን መግለጫ ተከትሎ የግል ደህንነት እርምጃዎችን አጠናክረዋል። ይህም የአሜሪካ ጥቃቶችን ለመከላከል ተብሎ ወደማይታወቁ ስውር ቦታዎች መሻሻጋቸው ተዘግቧል። በጉዳዩ ላይ በቴህራን የሚገኘው ጋዜጠኛ ፋሪድ ማህዳቪ እንዲህ ሲል ይናገራል። የትራምፕ ቃላቶች እዚህ እንደ ከባድ ስጋት ተቆጥረዋል። ኢራን ከምዕራቡ ዓለም ጋር መደራደር የለባትም ብለው የሚከራከሩትን ጠንካራ ኃይሎች ይበልጥ ተጠናክረዋልም ብለዋል። የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ የአሜሪካን ቅስቀሳዎች በማውገዝ መግለጫ ወጥተዋል። በአመራራችን ላይ የሚደርሰው ማንኛውም ጥቃት ቆራጥና አሰልቺ ምላሽ ይሰጠዋል ሲሉም ዝተዋል። በኢራን አሜሪካ ግንኙነት በተቃዋሚ ኃይሎችና ለዘብተኛዎች መካከል ያለው ስስ ሚዛን አሁንም ወደ ተቃዋሚዎች ያገደለ ሲሆን ይህም ድርድሩን ለማደስ የሚደረገውን ጥረት ውስብስብ አድርጎታል። የእስራኤል ኢራን ግጭት ክልላዊ መረጋጋትና የዓለምን ኢኮኖሚ ጤና አደጋ ይዞ ብቅ ብሏል። ለዓለም አቀፍ ኃይል ወሳኝ የደም ቧንቧ የሆነው ከፋርስ ባህረ ሰላጤ የአቅርቦት መቆራረጥ ስጋት ውስጥ እያለ የዘይት ዋጋ በ12 በመቶ ገደማ ጭማሪ አሳይቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ራስን መቆጣጠር እና ግጭትን ማስወገድ እንደሚገባ አሳስቧል። አሰቃቂ መዘዞችን በማስከተል የመስፋፋት እድሉ እውን እየሆነ ለመጣው ግጭት ሁሉም ወገኖች ለሰላም መቆም አለባቸው ብለዋል። ይህ በእንዲህ እንዳለ ዩኤስ ተጨማሪ የባህር ኃይል መሳሪያዎችን ወደ ምስራቃዊ ሜዲትራንያን ባህር አሰማርታለች። ይህም በግጭቱ ላይ በቀጥታ ለመሰተፍ ዝግጁ መሆኗን ያሳየ ሲሆን ተጨማሪ ወታደራዊ ስጋትን በቀጠናው ላይ ፈጥሯል። በዚህ ሁሉ ከቢሮ ውጭ በተደረገ የማህበራዊ ሚዲያ መልእክት የተጽዕኖ ኃይል የዶናልድ ትራምፕ ወሳኝና ጥንቃቄን የሚፈልጉ የብሔራዊ ውሳኔዎችን ከመንግስት አካላት ግልጽ ስምምነት ውጭ የመቅረጽ ተግባር አዲስ የተጽዕኖ ዘመን እያመጣ መሆኑን ያጎላል። በኢራን ጉዳዮች ላይ የተካነችው የቀድሞዋ የሲያኤ ትንታኝ ጆአና ሪስ አስተያየቷን እንዲህ አስፍራለች። ትራምፕ ዛሬ ስልጣን መያዝ ብቻ ሳይሆን የዓለምን ትኩረት መሳብ እንደሚችል አሳይቷል። የእሱ ንግግሮች አሁን ያለውን ውጥረት ያባብሳሉ፣ ተቃዋሚ ቡድኖችን ያጠናክራሉ እና ዲፕሎማሲያዊ ጥረቶችን ያወሳስባሉ በማለት ፕሬዝዳንቱ የስልጣን ገደቦች እያለፉ እንደሆነ አሳስበዋል። የፕሬዝዳንቱ ቃላቶች የጦርነት ፍራቻን እንደገና እያቀጣጠሉ ወደ ድርድር የሚደረገውን ጥረት በማወሳሰብና በዩናይትድ ስቴትስ ያለውን ጥልቅ የፖለቲካ መከፋፈል ያጋለጡ ነው ተመዝግበዋል። በመጨረሻም የቀሪው አለመጣፈንታ ምን ሊሆን ይችላል? ሚሳኤሎች በመካከለኛው ምስራቅ የምሽት ሰማይ ውስጥ ሲንሸራሸሩና ዲፕሎማሲያዊ ገመዶች በፍጥነት ሲበጠሱ ምንን ያመለክታል? ሚሳኤሎች ሲወድቁና ዲፕሎማቶች ግራ ሲጋቡ የትራምፕ ቃላቶች በቴል አቪቭ ጎዳናዎች በቴህራን መጠለያዎችና በዋሽንግተን ኮሪደሮች ላይ ሲያስተጋቡ በምን ይብራራሉ? በሚሊዮኖች የሚቆጠሩ ሰዎች ህይወት በቀጭን ገመድ ላይ ተንጠልጥሏል። መሪዎች በግድ የለሽነትና በልስ ሲሞሉ ምንን ያሳያል? በውጤቱ ውስጥ የእስራኤል ፍላጎት እውን ሆኖ ግጭቶችን ለማብረድ ኢራን መሪያን ትቀይራለች ወይስ የፕሬዝዳንቱ መልእክት ግጭቱን የበለጠ ያቀጣጥለዋል? አሁን ጥያቄው እስራኤል ወይም ኢራን በቀጣይ ምን ያደርጋሉ ብቻ ሳይሆን ትራምፕ ነገ ምን ይላሉ የሚለው ነው። ቀጣይ ምን ሊሆን ይችላል? ጉዳዩ አልተዘጋም። ቸር ቆዩ።